እንግዲህ ያው ከናሽናል አይዲ ምዝገባ ጋር ተያይዞ ከእድሜው ከአምስት ዓመት እና ከዛ ዓመት በላይ የሆነው ዜጋ ማንኛውም ዜጋ ኢትዮጵያዊ የሆኑ ዜጎች መመዝገብ አለባቸው። ከዚህ ጋር ተያይዞ እንግዲህ ያው የተለያዩ ንዑሳን ኮሚቴ ተዘጋጅቶ በአስተዛዛ ደረጃ ይህንን ነገር ወደ መሬት ለማውረድ እየተንቀሳቀስን እንገኛለን። ለዚህ ኮሚቴ የተሰጠው ተግባርና ኃላፊነት እንግዲህ ቢያንስ እጅግ ቢያንስ እስከ ሀምሳ ሺህ በዚህ በአጭር ጊዜ ውስጥ ነዋሪዎች በከተማም ሆነ በገጠር ያሉ ነዋሪዎች ለመመዝገብ ነው የዘጠኙ ከተማ ወረዳዎችና አራቱ ገጠር ክላስተሮች ዋና ስራ አስፈፃሚዎች በዚህ ጉዳይ ላይ የጋራ እቅድ አዘጋጅተን በጋራ እቅድ ላይ ግንዛቤ የመፍጠር ስራ ተሰርቷል። እንደ አስተዳደር እየተያዘው ሃምሳ ሺህ በሆንም ንዑስ ኮሚቴው ከዋና ስራ አስፈፃሚዎች ዝርዝር እቅድ ካቀረበ በኋላ እያንዳንዱ ወረዳዎች ላይ የራሳቸው ቅድ አቅዶ ወደ 64 ሺህ ከፍ ያደረግንበት ሁኔታ ነው ያለው። ይህ ስራ ደግሞ በተቀመጠው ቅድ መሰረት ለማሳካት በአመት በዓልም ምዝገባ እየተካሄደ በዓል ቀንም ምዝገባ እየተካሄደ ነው። ቅዳሜም ጭምር ከእረፍት ቀንም ጭምር ምዝገባ ተጀምረዋል። በቀጣይ ማንኛውም አገልግሎት ማንኛውም አገልግሎት መንግስታዊም ሆነ የግልም ሁሉም በዚህ በዲጂታል ወደ እንቅስቃሴ የአገልግሎት ወደ ዲጂታል እየሄደ ስለሆነ ይህንን ከአይዲ ካልተመዘገቡ ደግሞ አገልግሎት ለማግኘት ይቸገራሉና፣ ስለዚህ መብታቸውም አውቀው ግዴታቸው መውጣት አለባቸው።